ኤኒ ጊፍት ደብል ነው።

ጋስታ ቤዛ ግቢ። እሺ፣ አሁን ወሬ አታብሽ። ቤዛ ግቢ ግቢ። ቅጣት በሶስት ሺህ ነው። ችግር የለውም ማይ ፋሚሊ ቅጣት። አሁን ቀስቴ አይ ቤስነሽ፣ አንቺ ትሰሚያለሽ? እባክሽ ተረጋጊ። ምንድነው? ምን ሆንሽ? ደርቤ ደርቤ ያኔ ኔትወርክ ነው በቃ ገባኝ። ውይ ውይ ውይ ውይ! እረ መቶ ሰባት ነው እንዴ መቶ ስድስት ተለቋል መቶ ሰባት ደግሞ ማክሰኞ ይለቀቅላችኋል እሺ አልሽማን አልሽማን አለው ብራዘር ዌልካም አብሳላት ይላል ሰሚ ሜስ ይላል ጋይስ ታይሚንግ ላይ ገባች። እንደ ቤዛ ጋሽ ምንድን ነው? ምኖች አይ ማይ ፋሚሊ ደፋር መቶ ስድስት ደግሞ ትናንትና ተለጓል። ግባና የው እሺ፣ ከላየው ስሚ ፎንቀዬ፣ ፎንቀዬ ምን ሆነህ ነው ፎንቃዬ? አረ ፎንቃዬ መምህራኖች ደግሞ እናታችን አሁን የመጣሁት ቀስቴ አራ ነበርሽ። በእናትሽ እኔ ጋር የትም አልሄድሽም። ዝም ብለሽ ነው እኔ ጋር። ደግሞ አንተ የለኸኝም። ለዛ እኮ ነው ነው እንደ እኔ እኮ በእናትሽ። ምን ምን አውቃለሁ። የኔ ነገር ቆይ። እንደ እሺ፣ ማይፋ በደንብ ታብታባርኩ ምን እየሰራ ነው? አይ ላይቭ ጎሊን እያስተካከልኩ ነው። ሸጋ ሸጋ። ሰው ሰሚ ኤን ጌም እንጮትና ቀጣይ ጌም ከገባች እንቀበላታለን። እሺ ተጻፍ፣ ችግር የለውም። ቦነስ መጣ። ማይ ፋሚሊ ሲ ታብታብ አርጉ፣ በታብታብ አንሸነፍ። ቢያንስ ይቅርበት። በምን ልላክልሽ እናቴ? ጥፍሬ ልቆርጠው እኳ ወይኔ፣ ያዘንኩኝ። ዩት እንደዚህ የተፈጥሮ ጥፍሬ ዩት ማርያምን

ዊኔንተው፣ አዳዴ መጨረሻ ላይ በሶስት ሺህ አሸነፏት፣ እና ሁለት ሰከንድ ሲቀር ማርያምን፣ አቋረጥኩላት። በእናትህ እንኳን ያልወሰድክባት፣ እኔማ ልወስድባት ነበረ። ግን ደበረው ሰውዬው፣ ደበረው። ጊታሪ መጣና፣ እንዴት እንዴት እኔ እንደዚህ አድርጌ እንዴት አለኝ። አውቄ ነው። እባክሽ ከአንተ ግባ፣ ትግባና ይኸውልሽ። በሌላ ሰው ግን ካስወሰደች ማርያምን፣ ቆይ መቼም ነው ማለፋተን ቃል ያለክንሽገር ስልኩን አለክንሽ። ማይ ፋሚሊ ታብታብ አድርጉ፣ እንሂድበት፣ እንሂድበት እንዳያሸንፈን ምናምን ንገረኝና፣ ከዛ ያኔ እናወራለን። ቀስቴ ለካ ስትስቅ እንደዚህ ነው። እንዴት ነበር ብመስለው? ዋው አረ፣ እንሂድባት፣ አረ እንዳንሸንፍ። ማይ ፋሚሊ፣ ኧረ ማይ ፋሚሊ ያታረጉት እናቴ ትሙት። ሆቴል የለም። እስኪና ሀስ ነገ ያን ያስገባላችኋለሁ። ነገ አለው እንዴ? ደግሞ ነገ የለውም። ምን እስኪ ዝም ብላችሁ አንድ ዶናት ብትሰጡኝ እኮ እበልጣታለሁ። አንድ ዶናት፣ አረ ባይ ፋሚሊ፣ አራ እንዳታስበልጡኝ። አኬንዬ ፍቅር። አዎ ቴንክዩ ጄዲሽ። አዎ ቴንክዩ አመሰግንሻለሽ ተበለጥኩኝ እኮ ማይ ፋሚሊ በስመ አብ ሰለሞን የምትባል ባለጌ ከአሁኑ ወዲያ ተሳስተ እኔ ቤት እንዳትመጣ እሺ ገባ እንዳትመጣ ባለጌ እንዲሄድበት ማይ ፋሚሊ አረ ማይ ፋሚሊ ተበላው ወይኔ ተበለጥኩኝ እናንተን የኔ ፋሚሊ አይበገር ብዬ ተበገርኩ

በጊ እንደዚህ አንተ በታብታብ አሸንፈኝ አሸነፈኝ እንዲህ ካልክ በፑሽ ካሸነፍከኝ በነገር ላይ እስካሁን ቀጥተኝ አታውቅም። ታውቃለህ አ ቀስቴ፣ ኧረ ዝም በእናትሽ አደ ከመጀመራችን በፊት ነገ እንዲህ ብለሽ እንዳትመጭ መንገድ

ቅስ ለእናንተ እኔ ቤት ይሄኑ ለቀና አራት መቶ አምስት መቶ ሰው ነው እየገባ ያለው። ምን ተፈጥሮ ነው ማርያም?